በኤርትራ በኩል አድርጎ የኢጅፕት አምባሳደር ገብቶ ታደሰ ወረደው ሞንጀሪኖን ምናም ምናምን አገኝቷቸውም ጫካ ውስጥ እያወሩ ታደሰ ወረደ ሊገሉት ምናምን ወገ ፈርቶ ኦፍ ቢሮ አልመጣም። እዛ እየተሞዳ ሞደለን በደም በማስረጃና በመረጃ በቪዲዮ አለ። በቪዲዮ ነው የላኩት የኢጅፕት አምባሳደር የኤርትራ ሞንጆሪኖ

ዛሬ የደረሰኝ ቪዲዮ መረጃ በመረጃ ነው።